በጣም ውብ የሆኑ አካባቢዎች እየተፈጠሩ ነው። ግን ከውበትም ባለፈ ደግሞ አንድ ከተማ መስጠት ያለባትን አገልግሎት መስጠት የሚችሉ መሰረተ ልማቶች፣ ምቹ የሆኑ መንገዶች፣ ማረፊያ ቦታዎችን፣ ዜጎቿን የሚመጥኑ ኢትዮጵያውያንን የሚመጥኑ ስራዎች መሰራታቸውን ነው። ዛሬ ተዘብኩት ድሮ የምናውቃት ካሳንቺስ ሆነ አይደለም ያየናት ካሳንቺስ ድሮ ሰው በአግባቡ ሊራመድበት የማይችል በጣም ክራውድድ የሆነ መኪና ማቆሚያ ማታገኝበት ሰው በሰው ላይ ተደራርቦ ተገፋፍቶ የሚሄድበት አካባቢ ነው። ዛሬ ግን ስናየው ሁሉም ማህበረሰብ ሊያቅፍ የሚችል በርካታ ግሬነሪ ኤሪያዎች ያሉበት በዚያ አካባቢ ወኪ የሚያደርጉ ሰዎች ሊቀመጡበት ሊዝናኑበት የሚችሉበት ሁኔታ የነዋሪዎችን መቀመጫ የሚሆን ነገርን አመቻችታ እየጠበቀች ያለች ከተማ በመገንባት ላይ ያለች ከተማ ነች። ይህ ዘመናት ያልገለጠው ሰሪጆች ርቀውት ዓመታት ያለፉት ቦታ ዛሬ ለውጥ ያጎመራው የአዲስ አበባና አዲስ አበቤዎች እውነተኛ መልክን የገለጠ እውነት መሆኑን መናገር እንዲህ ቀሏል። ልማቱን ተዟዙሮ የጎበኙ ከፍተኛ የሥራ ኃላፊዎችም የሚመሰክሩት ይህንኑ ነው። የኮሪደር ልማቱ ግንባታ የከተማ ነዋሪዎችና እንግዶቿን ፍላጎት ያሟላ ስለመሆኑም ይናገራሉ። ግለሰቦችን ወር ቡድኖችን ብቻ ያማከለ ሳይሆን ኢትዮጵያውያን የሆኑ አብሶ የከተማውን ነዋሪዎች ከዛም ባለፈ ደግሞ ብዙሃንን የምታስተናግድ ከተማ እንደመሆኗ በከተማ አገልግሎት የሚፈልጉ ተጠቃሚዎችን ሁሉ ያገናዘቡ ሁሉንም ያካተቱ ስራዎች ነው እየተሰሩ ያሉት። ከዚህ አካባቢ የተፈናቀሉ ማህበረሰብ ክፍሎች ድሮ ከሚኖሩበት ኑሮ የተሻለ ኑሮ ደረጃ ላይ እንዲኖሩ በመንግስት በኩል በከተማ አስተዳደሩ በኩል ከፍተኛ ስራ ተሰርቶ ከቤታቸው ጀምሮ ወደ አዲስ ወደሚኖሩበት አካባቢ ላይ በተሟላ ሁኔታ ተጓጉዘው እንዲኖሩ የተደረገበት ሁኔታ ነው ያየነው። ኢትዮጵያ የብዝሃ ታሪክና የተፈጥሮ ሀብት ባለቤት ብትሆንም ታላቅነቷን ከመዘከር ባለፈ ገናናነቷን የሚመጥኑ ስራዎች ሳይሰሩና ጥቅም ላይ ሳይውሉ መቆየታቸው ይነሳል። አሁን ግን ይህን ታሪክ ያደረጉና ለነገው ሀገር ተረካቢ ትውልድ የሚሻገሩ የልማት ስራዎች ተከናውነዋል። ይህም ኢትዮጵያን ለማየት የሚጓጉ ጎብኚዎችን በማብዛት በዓለም ይበልጥ ተመራጭ ሀገር እንድትሆንም የሚያግዛት ነው። የወቅታዊ የአሁናዊ ፍላጎታችንን መሰረት ያደረገ ብቻ ሳይሆን ኢትዮጵያ ቀጣይ ትደርስበታለች ተብሎ ከሚገመተው አንጻር አዲስ አበባ የምታስተናግደውን አገልግሎትና ሂደትን ያገናዘበ በየትኛውም ኢንተርናሽናል ተቋማት የተወሰኑትም እኔም ሄጄ አይቼ ዋው ያልኩባቸውን ነገሮች አሁን አንድ አዲስ አበባ ጎዳና ላይ ሲሄድ ሪሊ አዲስ አበባ ነኝ ይላለሁ። ግን አዲስ አበባ ከዚህም በላይ ይገባታል መስራት ከቻለን የሚለውንም ተምረንበታል። ከተማ ሲያድግ ሁሉም ነገር፣ ሌሎች ኢንፍራስትራክቸሮችም አብረው ያድጋሉ። ዓለም አቀፍ ብራንድ የሆኑ ሆቴሎች ወደ ሀገሪቷ ውስጥ ለመግባት ኢንተረስት ይኖራቸዋል። ስለዚህ እንግዳው መጥቶ የሚያርፍበት ቦታ፣ እንግዳው መጥቶ ሊሰበሰብበት የሚችለው ቦታ በቂ ሁኔታዎች ሲመቻች ምንድነው ኢትዮጵያ መጥቶ የ እዚህ የኮንፈረንስ ቱሪዝምን ለማስፋፋት በጣም አመቺ ነው የሚሆነው። የልማት ፕሮጀክትን በተያዘለት የጊዜ ገደብ ማጠናቀቅ ደግሞ ሌላኛው ከልማት ስራው የሚወሰድ ተሞክሮ ነው። ሁሉም ፕሮጀክቶችን ቀርጸው ኢምፕልመንት የሚያደርጉ ተቋማት ናቸው። እንዴት ፕሮጀክት የመጀመሪያው፣ በፕሮፐር በሆነ ፊዚቢሊቲ ስተዲ ይጀመራል። ትክክለኛ ሰዓቱን ጠብቆ እንዲያልቅ ደግሞ ምን ያህል የአመራር ክትትልና ቁርጠኝነት ይፈልጋል። በጊዜ ያለቁ ፕሮጀክቶች ሳይሰለቹ ሪዲዛይን ሳይደረጉ ሌላ ተጨማሪ ኢንቨስትመንት ሳይፈልጉ ደግሞ የታለመላቸውን ዓላማ በተፈለገው ጊዜ እንዴት አገልግሎት መስጠት ይችላሉ የሚለውን ሶስት አራት ዓመታት ይወስዳሉ የሚባሉ ትልልቅ መሰረተ ልማቶች እንዴት በወራት ሊሰሩ እንደሚችሉ ተምሮ ተምረውበታል ብዬ አስባለሁ። ነገ ደግሞ ከኔ ምን ይጠበቃል? አሁን በየቢሮ በያለበት ኃላፊነት ምን ይጠበቅብኛል። ነገ ደግሞ ከዚህ ኃላፊነት ላይ ወደ ሌላ ኃላፊነትም ሲሄድ ሁሉም ሰው ከኔ ምን ይጠበቃል፣ ለዚች ሀገር ምን ጠጠርጥዬ ማለፍ አለብኝ የሚለውን መማሪያ ይሆናል። ባለሙያዎቹ ደግሞ የዚህን ግንዛቤ ወስዶ ለራሳቸውም ተቋም ለከተማዋም ትልቅ ትልቅ ሀብት ይሆናሉ፣ ትልቅ ጉልበት ይሆናሉ በሚል ነውና እዚህ ሁሉንም ኦንቦርድ የማድረግ ስራ ነው እየሰራን ያለ ነው። ለዚህ ደግሞ እንደዚህ እድል ማግኘት ነው ለእኛ ከተማችን ውስጥ እየተሰሩ ያሉትን ልማቶች ለመሸጥ እድል ነው ማለት ነው ያገኘ ነው።